እስኪ፣ ከሰማችሽ አንቺ እንኳን ንገሪያት። ምን ላድርግ ሀኒዬ? እህቴ እኮ ነው። እህቴ ሞቶች። እህቴ እንግዲህ ናት። ቆይ ምንድን ነው የተፈጠረው? እኔም አላውቅም ሀኒዬ። ብቻ ጎዶኛል። እሺ በቃ እማዬ አሁን አታልቅሽኝ ሰላምዬ። እውነቷን ነው እንደ ሀኒ እንግዲህ ቤቷ ነበረች ማለት ነው። ቤቷ በምትኖር ሰዓት ያው ከምናሴ ጋራ ምናሴ ባደረገው በተምቹ ላይ ባደረገው ድርጊት ተቃይመው ወደ ኖላዊ ወደ ቤቷ ወደ አባቷ ተመልሳ ነበረ። ከዛም እንግዲህ አልመለስም ብላ ነበረ ወደ ቤት አንድ ፊት አንድነቷን እየሄደችው ግን እመላሴ እቤት ሄዶ ስለ ባዩሽ መሞት ሲነግራት እና ሜላት እያለቀሰች እንደሆነ አዘን ላይ እንደሆነች ሲሄዶ ሲነግራት ሀኒም ወዲያውኑ ወደ ቤት ተመልሳ ወደ ሜላት ታመራለች። ሜላት ጋርም ስታመራ እንግዲህ ሜላት በጣም አዝናለች። በጣም አልቅሳለች። ስለ ባዩሽ ነገር ባዩሽ ያው ከልጅነቷ ጀምሮ ጓደኛዋ ነበረች። ባዩሽ ለሜላት ጥሩ ነገር ባታስብ ስብን ሜላት ግን ባዩሽን ትወዳታለች። ባዩሽ ላይ ምንም ነገር ክፉ ነገር እንዲደርስ አትፈልግም። በዛውም ደግሞ ባዮሽ ለሜላት ብዙ ነገር፣ ብዙ ተንኮል፣ ብዙ አደጋ ብታደርስባትም አሁን ላይ ግን ያው ጦሷ አልቅቃትም እና ሜላት ሀዘኗንም አልቅሳ ሳይወጣላት ባዮሽንም ሳትቀብራት አሁን እስር ቤት ትገኛለች። እናም ሀኒ ወደ ሜላት በምታመራ ሰዓት እንግዲህ ሜላት በጣም እያለቀሰች ታገኛታለች። ሰላምም እምቢ ብላታለች። ተይ ብትላት ግን እሺ ልትላት አልቻለችም። እናም ሀና ሜላት ጋር ሄዳ ምንድ ነው እሱ የተፈጠረው ብላ ሜላት ትጠይቃታለች። ከዛ እኔም እራሱ ምንም ነገር የማቀው ነገር የለኝም እኔም ሞተችን ነው የሰማሁት ብላ ሜላትም ለሀኒ ትነግራታለች። በቃ ዝምበይ ሰላም እውነቷን ነው። ሰላምም ዝምበይ የምትልሽ እውነቷን ነው፣ እና በቃ አዘን ይበቃሻል በማለት ሀኒ ሜላትን ታረጋጋታለች። ሜላትም እኔ ያላለቀስኩ ማን ያለቅሳል በማለት ለሀኒ ትመልስላታለች። ሰላምም ቆይ ግን አንቺ ስላለቀስሽ ምንድ ነው የሚፈጠረው ነገር እስኪ ንገሪኝ፣ ምንም አልገባኝም በማለት ሰላምም ለ ሚላት ትጠይቃታለች። እንዴ ምን ነክታች? ምን አስባችሁ ነው? ባዩሽ እኮ ጓደኛዬ ነች የሞተችው ብላ ሚላትም ለሰላም ትላታለች። እሱንማ ትናንት እኮ ጀምረሽ እየነገርሽን እኮ ነው ብላ ሰላምም ለሚላት ትላታለች። ኧረ እባክሽን እማዬ ይበቃሻል በማለት ሰላምም እናቷን ታረጋጋታለች። ለነገሩ አንቺ ምን ይገባሻል? በማለት ሜላትም ለሰላም ትመልስላታለች። ሰላምም ትናደድና ታጠገቧ ለነገሩ ብታለቅሽስ እኔ ምን ቸገረኝ ብላ ካጠገቧ ጥላት ትሄዳለች። ሀኒ አጠገቧ ትቀራለች። ሀኒም እባክሽን እማዬ ተረጋጊ፣ አታልቅሺ በማለት ታረጋጋታለች። ምኑን ል ምንድን ነው እሱ የምረጋጋው ሀኒዬ ይቅርታን እንኳን ሳናወርድ እኮ ነው የሞተችው በማለት ሀኒ ለሜላት ትላት ሚላት ለሀኔ ትላታለች ሀኒም እና ካዲያ ከእንግዲህ በኋላ ማልቀሱ ምን ይጠቅማል ብላ ሀኔም ታረጋጋታለች ይሄኔ ባልቀብራት አሁን ባልቀብራት እንኳን ላልቀስላት እንጂ በማለት ሜላትም በጣም ትንሰቀሰጋለች ሀኒም አሁን ማልቀስ ሳይሆን ወደ የወደፊቱን ማሰብ ነው የሚበልጠው ብላ ሀኒም ለሚላት ትላታለች። ሜላትም በቃ አበቃ ከእንግዲህ በኋላ ምን ወደፊት አለ በማለት ባዩሽም ለሜላትም ለባዩሽ ትላታለች። ሀኒ አባዬ እየነገረ ነበረ በዚህ ነገር ላይ የመጀመሪያዋ ተጠርጣሪ አንቺ ነሽ ብላ ሀኒም ለሜላት ትነግራታለች። ሜላትም ሀኒዬ አንቺም ሽሺ ልትይኝ ነው ብላ ትመልስላታለች። አይ እንደዛ ማለቴ ሳይሆን ለተወሰነ ጊዜ ብትደበቅስ በማለት ሀኒ ለሜላት ትላታለች። ሜላትም በፍጹም አላደርገውም ብላ ትመልስላታለች። ሀኒም ለምን ማየ ብላ ትመልስላታለች። እኔ እኮ ያንቺ እናት ነኝ አላደርገውም በማለት ሜላትም ትላታለች። ሀኒ፣ ማለት ብላ ትጠይቃታለች። ያኔ ዲኤን ምርመራ የተደረገ ጊዜ ያልሽውን ታስታውሻለሽ ብላ ሜላትም ለሀኒ ትጠይቃታለች። ሀኒም ምን አልኩ ብላ ትመልስላታለች። ያኔ ከቤት ከቤት ወጠሽ ጥፊ ስትባይ ሌባም ሆንኩ ንጹህም ሆንኩ ንጽሕናዬን አረጋግጬ ነው የሚሄደው ስቲ አታስታውሽም በማለት ሜላትም ሀኒን ትጠይቃታለች። ሀኒም እና ብላ ትመልስላታለች። እኔም ያላደረግኩትን ያላደረኩትን አንድ ቀን ጊዜ አንድ ያላደረኩትን አዳር አላደረኩም ብዬ አልደበቅም ምንም ነገር አል የትም ነገር አልነቃነቅም በማለት ሚላትም ለሀኒ ትነግራታለች። ግን እኮ አባዬ ፖሊሶቹ እየመጡ ነው ብሎኛል ብላ ሀኒም ለሜላት ትነግራታለች። ትነግራታለች። ሚላትም ይንጧ የፈለጋቸውን ማድረግ ይችላሉ በማለት ሜላትም ለሀኔ ትመልስላታለች። ሀኒም እማዬ አንቺ ታሰርሽ ማለት እኛ ምን እንደምንሆን ታውቆሻል አይደል ብላ ሀኒም ሜላትን ትጠይቃታለች። ሜላትም ሀኒዬ የኔና የባዩሽን ጸብ ባዩሽን የኔና የባዩሽን ጸብ ባዩሽን ሊገል ተጠቅሞበት ነው በማለት ሜላትም ለሀኒ ትነግራታለች። ቆይ ማን ሊሆን ይችላል ብላ ሀኒም ትጠይቃታለች። ሀኒም አላውቅም በመሸሽ ሳይሆን ፊት ለፊት በመጋፈጥ ነው እውነቱ ላይ መድረስ የምንችለው፣ በማለት ሚለትም ለሀኒ ትላታለች። ሀኒም እንደዛ ይሻላል ብላ ትጠይቃታለች። አዎ፣ የኔ ልጅ በህይወቴ ሸሽቼ አላቅም፣ አይደለም ባላደረኩት ባደረኩት ነገር እንኳን ፊት ለፊት እጋፈጣለሁ እንጂ ሸሽቼ አላቅም በማለት ሚለትም ለሀኒ ታስረዳታለች። ሀኒም እሺ በቃ አንቺ ካልሽ በማለት ትላታለች። እኔ የሚጸጽተኝ መታሰሬ አለመታሰሬ ሳይሆን ጓደኛዬ ቆሜ አፈር ሳላለብሳት መቅረቴ ነው በማለት ሀኒም ሚለትም ታለቅሳለች። አኒም ሜላትን ታረጋጋታለች። በቃ አንድ ጊዜ እኮ ሆኗል፣ ተረጋጊ አንቺ አታልቅሺ በማለት ትመልስላታለች። አሜላትም እንግዲህ ለቅሶዋ እንደቀጠለ ነው። ወይኔ ጓደኜ እያለች እንግዲህ ክላሷ ቁጭ ብላ እየቀወጠችው ነው ማለት ነው። ሰላም ሰላም፣ ውድ የቻናሌ ቤተሰቦች ተከታታዮች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዘት በዘት ይበልልኝ። እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ደግሞ እንደተለመደው ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይረሳ ዛሬ ደግሞ ኖላዊ ድራማ በሚለው መጥቻለሁ። ይህንን ቪዲዮ እስከ መጨረሻው በማየት ከጎን የሆናችሁ እንድታበረታቱኝ በትህትና እጠይቃለሁ። እንግዲህ እሜላት ባዩሽን ካጠገቧ እንግዲህ ከሞታለች ማለት ነው። እናም በሜላት አሁን ላይ በጣም አዘን ላይ ነች። እናም እስር ቤት ገብታለች ማለት ነው። እናም እንግዲህ ሰላም ሰላም ሜላትን ብትላት ብትላት እምቢ ያለቻት መጨረሻ ላይ ወደ ሳሎን ታመራለች። ሳሎን እንግዲህ መስፍኔ እና መላሴ ተቀምጠው እያሉ ቆይ ምንድን ነው እሱ? ሰላም ብሎ ይጠይቃታል። እባክን ተወኝ፣ አሁንም እኮ እማዬ እየተነፋረቀች ነው ብላ ትመልስለታለች። እንዴ እማዬን ነው እንደዚህ የምትያት? ብሎ ምላሴም ይመልስላታል። እና ካዲያ ምን ልበላት? ብላ ትመልስለታለች። ምንም ቢሆን እኮ እናት ነች፣ እናት በመሆኗ እኮ ክብር ይገባታል በማለት ምላሴም ሰላምን ይቆጣታል። እንደዚህ እየተጨቃጨቁ እያለ ፖሊሶቹ ሜላትን ሊይዙ ይመጣሉ። እናም እንግዲህ በር ያንኳኳሉ። በር ሲያንኳኩ ምላሴ ይከፍትላቸዋል። ሰላምም ነስፍኔም ከመቀመጫቸው ብድግ ብለው ይቀበሏቸዋል። ሰላም አባዬ የጠረጠርኩት ሳይሆን አይቀርም በማለት ሰላምም ትደነግጣለች። እነሱም ሰላምታቸውን ያቀርቡና መስፍኔም አይዞሽ ሰላም ተረጋጊ በማለት ሰላምን ያረጋጋታል። ወይዘሮ ሜላት ትኖራለች ብሎ ይጠይቃቸዋል። መስፍኔ አዎ አለች ብሎ ይመልስላቸዋል። እና ልታቀርቡልን ትችላላችሁ በማለት ፖሊሶቹም ይጠይቋቸዋል። ምናሴ ወደ መኝታ ክላስ ወደ ሜላት ያመራና ሜላትን ይጠራታል። ከዛም ሜላት ትመጣለች፣ ወደ ሳሎን ትመጣለች። ሀኒ በጣም ደነገጠች። እንዴ እማዬ ብላ ለሜላት ትላታለች። ሜላትም ሀኒን ተረጋግ እንጂ የኔ ልጅ በማለት ሀኒን ታረጋጋታለች። ሜላትም የመጡትን ፖሊሶች ሰላም ትላቸዋለች። እንዴት ነሽ ወይዘሮ ሜላት በማለት እነሱም ሰላምታቸውን ይመልሳሉ። ደህና ነኝ፣ አትቀመጡም በማለት ታስተናግዳቸዋለች። እነሱም አይ አንቀመጥም፣ ለጥያቄ ስለፈለግንሽ ወደ ጣቢያ መሄድ አለብሽ በማለት ይጠይቋታል። ሀኒም አይሆንም እማዬ ብላ በለቅሶ ትንቀጠቀጣለች። ሜላትም ሀኒዬ ስንት ነገር ተነጋግረን በማለት ሀኒ ሜላት ሀኒን ታረጋጋታለች። ሀኒ እባካችሁ እማዬ ምንም አላደረገችም ተሳስታችሁ ነው በማለት ለፖሊሶቹ ትመልስላቸዋለች። ፖሊሱም እሱን በምርመራ የምናረጋግጠው ይሆናል በማለት ይመልስላቸዋል። ሰላምም ወንድሜ የሆነ ነገር አድረግ እንጂ በማለት ሰላምም ታለቅሳለች። ምናሴም ግራም ይጋባል። እኔ ምን ማድረግ እችላለሁ ሰላምዬ በማለት ይመልስላታል። ሰላምም እናቴንኮ ንኮ ይዘዋት ሊሄዱ ነው በማለት እያለቀሰች ትለዋለች። መስፍኔም አንድ ጊዜ ተረጋግተን እንነጋገር ብሎ ይጠይቃቸዋል። ሁሉንም ነገር ፖሊስ ጣቢያ መጥታችሁ ማረጋገጥ ትችላላችሁ፣ በማለት የመጡትም ይህ ነው ይመልሱላቸዋል። ሜላትም በቃ አሁን እናንተ ተረጋጉ፣ እኔ ከነሱ ጋር ልሄድ በማለት ተንቀሳቀሳለች። በዚህ ሰዓት ሰላም አይሆንም እማዬ በማለት ሰላምና ሀኒ ይይዟታል ሜላትን። እንግዲህ ሰላም እንቃርጋ ትይዛትና የትም አትሄጂም እማዬ በማለት ታለቅሳለች። እነሱ እንዴ መስፍኔ ቆመት ታየኛለህ እንዴ ልጆቹን አረጋጋቸው እንጂ በማለት ሚላትም ትላታለች። መስፍኔም እሺ ምን አድርጌ ላረጋጋቸው ሚሉ በማለት ይመልስላታል። እኔም እኮ ግራ ተጋባሁ በማለት ይላታል። ጊዜ እየገደልን ስለሆነ በጊዜ እንሄድ፣ ካልሆነ ሀይል ለመጠቀም እንገደዳለን በማለት ፖሊሶቹም ይጠይቋቸዋል። ሜላትም ሰላምዬ እውነቴን ነው እመኝኝ። እውነት ከእውነቷ ቦታ ቀኑን ጠብቆ ይወጣል በማለት ሜላትም ትላቸዋለች። አሁን መሄድ እንችላለን በማለት ሜላትም ትንቀሳቀሳለች። ይህንን ሰዓት እንግዲህ ሰላም ሜላትን ትይዛትና አይሆንም፣ ወዴት ልትሄጂ ነው በማለት ትጮህ አለች። ስለዚህ ንጹህ ከሆናችሁ ከስራችሁ የምትቆዩበት ምክንያት የለም። የኛ ስራ የእኛ ትእዛዝ ስራችንን ማስኬድ ነው በማለት ፖሊሷም ትመልስላታለች። ሰላም እና ሀኒ እንግዲህ በጩኸት ቤቱን ቅውጥ አደረጉት። አይሆንም እማዬ፣ የትም አትሄጂም በማለት በለቅሶ በእንባ ሚላትን ይዘው ይታገሏታል። እንግዲህ ሰላምም ሚላት ላይ እንቅ ድርጋ ስማታለች “እባክሽን ሰላምዬ ተረጋጊ፣ ይሄው አጣርተን እንለቃታለን አሉ አይደል እንዴ፣ በማለት ሚላትም ሰላምን ልታረጋጋ ትሞክራለች። እሷ ግን ምንም ነገር ልትረጋጋ አልቻለችም። መስፍንም ሰላምን ሊያረጋጋት እና ካጠገቧ ሊያሸሻት ሞከረ። ምንም ነገር እሺ ልትል አልቻለችም። ፖሊሶቹ እባካችሁ ልቀቁልን ተጠርጣሪዋን በማለት ይላቸዋል። ሀኒም እላዋ ላይ ጥምጥም ብላ በለቅሶ ይጮሃሉ ማለት ነው። መጨረሻ ላይ እንግዲህ ፖሊሶቹ ለእጃቸውን መነጫጭቀው ሚለትን ከስራቸው ይዘዋት ይሄዳሉ። ቀወጦት ለቅሶ በለ ጩኸታቸውን ቅልጥ እንደ እስር ቤት ነው የምትሄደው እንጂ ሞት ወደ ሞት ዓለም ነው እን የምትሄደው። ቅልጥ አድርጉት እነ ሰላምና እነ ሜላት ማለት ነው። እንግዲህ ጩኸታቸውን ቅልጥ አደረጉት። አይገልጸውም ማለት ነው። ከዛም በመሀል እንግዲህ መስፍኔ ነው ያለው። መስፍኔ በጣም አብሯቸው እየተጨነቀ ነው። ሜላት ሄደች። ሜላትም ከሄደች በኋላ እንግዲህ እነሱ እሳሎን ቁጭ ብለው በጣም እየጮሁ እየተጨነቁ ነው ማለት ነው። እና ተምቹ ተምቹና አሲር ተምቹን ይጠይቀዋል። ግን ያን ያክል ጊዜ እንደዛ ስፈልግህ የት ጠፍተህ ነው? በማለት ይጠይቀዋል። እንዴ ማንም ነው ብሎ እሱማ እነ ጎርፌ ሰፈር ነው ብሎ እሱም ይመልስለታል። እንዴ እንዴት እዛ ሰፈር ሄድክ? በማለት እሲር ይጠይቀዋል። እኔ አላውቅም እግሬ ነው ብቻ ስራመድ ስራመድ እዛ ወስዶ የጣለኝ በማለት እንግዲህ ተምቹም ለእሲር ይመልስለታል። ወይኔ እኔ እኮ እዛ ሰፈር ትሄዳለህ ብዬ ስላላሰብኩ ነው የመጣሁት ብሎ ያልመጣሁት ብሎ እሲርም ለተምቹ ይጠይቀዋል። እኔም ራሱ እኮ ሳልወድ ነው እዛ እየሄድኩት ብሎ ተምቹም ለእሲር ይመልስለታል። አይ እኔ እንዳልፈልገህ ነው አደለ? እንዳትፈልገኝ ሳይሆን እንዳታገኘኝ ነው ብሎ ተምቹም ለእሲር ይመልስለታል። እንዳላገኝህ ነዋ ቀኑ ሙሉ አዲስ አበባ ስፈልግህ ያላገኘው በማለት ይመልስለታል። ቆይ ስማ፣ ደግሞ እነ ጎርፌን አገኘሃቸው እንዴ ብሎ እሲር ተምቹን ይጠይቀዋል። መጀመሪያ ላይ አላገኘኋቸውም ነበር፣ ግን ወደ በኋላ ላይ አገኘኋቸው ብሎ ይጠይ ይመልስለታል። ግን እንዴት ናቸው ብሎ እሲርም ይጠይቀዋል። እንደው ባላገኛቸው ይሻለኝ ነበር በማለት ተምቹም ለእሲር ይመልስለታል። ስልኬን የበሉኝ እነሱ ናቸው እኮ በማለት ተምቹ ለእሲር ይነግረዋል። እየቀለድክ መሆን አለበት ብሎ እሲርም ሊያምነው አልቻለም። የምር እነሱ ናቸውኮ ብሎ ተምቹም ያስረዳዋል። እረ ተወኝ አንበሳ ናቸውኮ እያለ እንግዲህ ጉብዝናቸውን ስለ ልዩነታቸው ለአሲር ተምቹ ያስረዳዋል። በዛ ላይ ደግሞ ገንዘቤም ብትል ስልኬም ብትል እንዳለ ምን የቀራቸው ነገር አለ? እንዳለ ዘርፈውኝ ነው የለቀቁኝ በማለት ተምቹም ለ ለአሲር ይነግረዋል። ስለደበደቡትም ስለሰረቁትም እንዳለ ያስረዳዋል ማለት ነው። እና የዛሬ ቪዲዮ ይሄንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ሰንብቱልኝ። ይሰራ ነበረን ቆይታ አመሰግናለሁ። ባይ ባይ። እስኪ ቪዲዮውን ላይክ አድርጉ፣ እስኪ ሼር አድርጉ፣ እስኪ አዲሶ ሰብስክራይብ አድርጉኝ። ምን አለበት አበረታቱኛ። ይከፈልበትም ቅንነት ለራስ ነው። እና ቪዲዮውን ስታዩ እስከ መጨረሻው ድረስ ዩ ካልተመቻችሁ ደግሞ ይሄ አልተመቸንም ብላችሁ ኮሜንት አስተያየታችሁን ከታይ ጻፉ። ኮሜንት አነባለሁ ማለት ነው። የእናንተን ትዕዛዝ አከብራለሁ። ያጎደልኩት ነገር ያለ ካለ ያልተመቻችሁ ነገር ካለ ኮሜንት ላይ አሳውቁኝ እያልኩኝ የዛሬውን ቪዲዮ በዚህ አጠናቀቃለሁ።